ሉሊት ምን እያልሽ ነው? ንገሪ። ምንድን ነው እያልሽ ያለችው? ቆይ ደግሞ ምን አልኩ? እውነቴን ነው። እዚህ ምን እንዳንተ ነበር ያለችኝ። ሁለተኛ ድርሽ እንዳት እንዳት መጭ ምናምን አለችኝ። እናንተ ግን ለሰሞራ ላትጨነቁም እንዴ? ቢያንስ ቀምሳችሁን እንኳን ስለታሰዱኝ አንድ ላይ ነው እንዴ ታሰራችሁት? ቆይ ምንድን ነው የምታወሪው? ጽያት ነው ያለችው። አአ ፈጣሪ ሆይ፣ ሰርቤት ናታ። ምን ትጠይቀኛለህ? አታውቅም እንደ አይ የኔ እህት የእስር ቤት ናት። ያው ዝናብ ነው። በዚህ ቅዝቃዜ ደግሞ እንደገና አንገትሽ እንዳትታመሚ ራይድ እንጥራና በዛ እንሂድ። ገነኛ ችግር የለውም። እኔ እኮ ደህና ነኝ። በዛ ላይ እንደዚህ ሲንቀሳቀስበት ነው የሚሻለኝ። እኔማ ይሄው አንገትሽ አለ ብሎሽ እንደው ይሄ ነገርም ከላይሽ ላይ እስኪ ፈታልሽ ድረስ ብዬኮ ነው። ገኒዬ፣ ችግር የለውም አንቺ አትጨነቂ። በዛ ላይ አንገቴንም ዝኔ የማስፈታው አሁን አስፈተዋለሁ። አብሬሽ እሄዳለሁ። ከዛ ደግሞ ዶክተር ምን እንደሚልሽ፣ እንዴት ራስሽ እንደምትንከባከቢ ይሰማለሁ። በዛ ላይ ደግሞ ምግብሽን ራሱ እንዴት እንደምሰራ ራሱ ጠይቃለሁ። ምን ምን እንደሚያስፈልግ ችግር የለውም ገኒዬ። በዛ ላይ እኔ ሄዳለሁኝ ስመለስ ምን እንዳሉ በዝርዝር እነግርሻለሁ። ብቻሽንም አይሆንም እንዴ ቶይ እንጂ ሄደች። ሰው እንደሌለው ማቶኝ። ኧረ ገኒ ችግር የለውም። ባይሆን አንቺ ወደ ቤት ሂጂ፣ ይሄኔ ዳግም ናፍቀሽ ይሆናል። ከዛ ስትመለሽ ደግሞ ደውልኝና አብረን እንገባለን። ይሻላል። አዎ ገኒ እንደዛ አድርጊ። ካልሽ እንግዲህ ምናደርጋለሁ። እንዳልሹ ቤት ሊድና ዳጊንም ቢንም አይቼ በዛም የሚቀየረው ይዤ ይመጣለሁ። በቃ ገኒ ያንቺ ሂጂ። እሺ ሄሎ፣ ኢንስፔክተር እንዴት ነሽ? ፍራታ፣ ደህና ነኝ። ልመጣ ነበር። ልጁ መጣ። አይ ከመጣሽ፣ አሁን እደውልሻለሁ። እንዴት ነው? አዲስ ነገር አለ እንዴ? አይ የእኔ ናታን፣ እስር ቤት መጠየቅ አልቻልኩም። አጠገቤ ሰው ነበር። መቃሁን ስለመጣ እናወራለን። በጣም ጥሩ። ስትመጭ እየተጠነቀቅሽ። እሺ፣ እጠነቀቃለሁ። እሺ፣ ቻው። ወደ ላይ ነው የምትሄደው? ትንሽ ነው ቀረኝ ያላለችም እንዴ? ምን እያደረገች ነው? ምንም ሁኔታዋ ሊገባኝ አልቻለም። እንደው አምላክ ያንተው ጠብቃት ጠብቅልኝ። ሰላም አሌኩም ወረህመቱላሂ ወበረካቱ። ሰላም ውድ ያገሬ ልጆች እንዴት ናቸው? ደና ናችሁ ወይ? ደና ነኝ አልሐምዱሊላ። በያላችሁበት በሰላማችሁ ብዙት ይበልልኝ። ይሄን ቪዲዮ ስትጀምሩ በላይክ ጀምሩ ማለት ነው። እንግዲህ ሐረግ ድራማ ክፍል 113 እንደውም በክፍል 114 ምን ከተሰታል? የሚለውን አብረን የምናይ ይሆናል ማለት ነው። ወድ ያገሪ ልጆች እንግዲህ ሉሊት ለጽዮን እና ለናታን ምግብ ሰርታ ነበረ ማለት ነው። ሉሊት ያው ምን እያሰበችው አይታወቅም። እንግዲህ መጀመሪያ የጠየቀቻት ጽዮን ነበረ። ጽዮንም አንቺ የሰራሽውን ምግብ አልፈልግም ብላ መርዝ እንዳረግሽበት በምን አውቃለሁ ብላ ትመልሳታለች ማለት ነው። ሉሊትም ሰው እንዳንቺ እንዳይመስልሽ ምናምን አለቻት ማለት ነው። ከዚህ መሀል ከጽዮን ቀጥላ ናታንን ስትጠይቀው ናታንን ልጠይቀው ሄዳ ያው ምግብ እንዳመጣችለትና ናታንም እንደማይፈልግ ነግሯት፣ እንግዲህ በዚህ መሀል ነው ሉሌት ማለት ነው ጽዮን እንደታሰረች እየነገረችው ማለት ነው። ናታንም እንግዲህ በጣም ተናዶ እንዴት ይደብቁኛል ቤኒና። ቤዚ ብሎ በጣም ነበር የተናደደው ማለት ነው። እና በዚህ መሀል ቤዚ ምን እንደምታደረግ በጣም ጨንቋታል ማለት ነው። ምክንያቱም ሁሉ ነገሩ በጣም ይጨንቃልና ተጨንቃለች። የእውነታ እንዳይጎዳ ብላ ነው ያነገረችው። በዚህ መሀል እንግዲህ ያው ቤዚም ለናኦድ ጊዜ ብሰጠው ማለት ምንም አላደረጋትም ያው ህዊ ፖሊስ መሆኗን ጓደኛዋ ስላወቀች ብቻ ሁሉም ከዛ የሚደብቅ ነው የሚመስለው። በዚህ መሀል እንግዲህ ናኦድም ቤዚን አናግርኝ እያላት ነበረ። እሷ ግን አላናገርህም፣ ማነህ አንተ፣ ምንድን ነህ አንተ እያለችው፣ እሱም በጣም ከፋው ማለት ነው። ሊነግራት አልቻለም ማለት ነው። እዚህ ጋ ግን ፍቅሩን ቢገርጽላት፣ እኔ በጣም ወድሻለሁ ቢላት አሪፍ ነበር፣ ትረዷለች ብዬ አስባለሁ ማለት ነው። እንግዲህ ቤዚም የናታን እና የዚሆንን ልብስ ይዛ ወደ እስር ቤት ሄዳ ነበረ። ዚሆንንም ጠየቀቻት ማለት ነው። በዚህ መሀል ናታን ጋር ስትሄድ ናታም እንግዲህ አመነጫጨቃት በጣም እንትላላት ማለት ነው። ቤዚ በጣም አሳዘነች። ምክንያቱም ከማንኛቸው ትሆን እሱ እንዳይጎዳ እንዳያዝን ብላ መሰለኝ ያው ጽዮን መታሰሯን ያልነገረችው ማለት ነው። እንግዲህ ከዚህ በኋላ ማንንም አልፈልግም ብሎ ናታንም በጣም አዘነባት ማለት ነው። እሷን በጣም አዘነች። እንግዲህ የቤት መታ ሉሊት ላይ ጭሆችባት ማለት ነው። እንግዲህ ሉሊትም ያው ምንም የማሰማናት ብቻ ሰው መናደድ ነው ስራዋ። ቤቴም በጣም ከፋት ማለት ነው። ለፍራታ እና ነው እህቴ ህቴ ነው የሚለው ፍራታ ፍራታ ነው የሚለው ብላል። በናታን በጣም አዘነች። እና በቃ እኛ እንደሆነች አመነች ማለት ነው። በዚህ መሀል እንግዲህ ኤፍራታም አቤልን ያው ጽዮንን እንዲያስፈታት ምን እንደሚፈልግ ጠየቀችው። አቤልም እንግዲህ ብር ነው የሚፈልገው የብሩን መጠን ነገራት። ሁለት ቀን ስለኛ አለችው አቤልን ማለት ነው። እንግዲህ አቤልም በዚህ መሀል ለቤዚ ይደውልና ቤዚን ብር ይጠይቃታል ጽዮንን እንድታስፈታ በአጋጣሚ ደግሞ ጽዮን ብር ስላለላት ሁሉን ቤዚ ብር ስላለላት ሆቴልም ስለገጻች ሁሉን ነገር ነገረችው ማለት ነው። ከናታን ጋር እንትን እንደምትል ሂሳቡን የሚያንቀሳቅሰው ናታን እንደሆነ ስትነግረው፣ ያው እሱ አቶጃተን ብሎ ያው አቤል ብር ነው የሚፈልገው ከሁለቱም ከየፍራታም ከቤዚም ሊከፍል ነበረ። ያው ከቤዚ ብር አልተገኘም ማለት ነው። እንግዲህ በዚህ መሀል እያለ ዳጊም በጣም ከፍቶታል ማለት ነው። ያው ገኒ ስለማደውልለት ስለማጠይቀው በጣም ከፍቶታል ዳጊ። እንግዲህ እናትህ ልጠይቀ እየመጣችልህ ነው። በዚህ መሀልም ያራም እንግዲህ እናታን እንደምትወደው ለወንድሙ ነገረች።